ዝም ብሎ የአፍሪካ ዋና ከተማ የአፍሪካ እመቤት የአፍሪካ እናት ስንዱ ምን ዋጋ አለው? ኩሩ አፍሪካዊ ነኝ ማለት ያስፈልጋል። ወገኖቼ አስተሳሰባችን ከፍ ማለት አለበት፣ መላቅ አለበት። ከቤተሰብ ይጀምር፣ ከራስ ይጀምር፣ ከማንነት ይጀምር፣ ከክልል ይጀምር፣ ከኢትዮጵያ ይጀምር፣ ወደ አፍሪካ ይደግ። ካልተሰራንበት በዛ ልክ ካልተለወጥም በዛ ልክ አስተሳሰባችን ከፍ ካላለ አሁንም በመንደር ቁጭ ብለን በመንደር ተከልለን በመንደር ታጥረን እንዴት ነው ስለ አፍሪካ የምናወራው? የማቴዎስ ወንጌል ምዕራፍ 21 ቁጥር 39። ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል በየደረጃችሁና በየማዕረጋችሁ በፕሮቶኮል ስትጠሩ የቆያችሁ የመንበረ ፓትርያርክ ሰራተኞች የአዲስ አበባ ሀገረ ስብከት የልዩ ልዩ ክፍል ኃላፊዎች፣ የክፍለ ከተማው ስራ አስጋጅና ሰራተኞች፣ እንዲሁም የዚህ ታላቅ ደብር ኃላፊና ሰራተኞች ሁላችሁም ሊቃውንት፣ ማይበረ ምዕመናን ወምዕመናት የወደቀ ዶሙ ተነስቶ በክብር እግዚአብሔርን በአደባባይ በሰገነቱ ላይ ቆመን በምናመሰግንበት ቀን ያሰባሰበን አንድ ያደረገን የአባቶቻችን አምላክ ስሙ በሁላችንም የተመሰገነ ይሁን። እንኳን አደረሰን አደረሳችሁ። እንኳን ደስ አላችሁ። አውፅእዎ አፋአ ወቀበርዎ፣ ወደ ከከተማችሁ ውጪ ያወጣችሁ ቅበሩት፣ ወይም ደግሞ ከከተማ ውጪ ያውጥተው ቀበሩት። ፍቅድም በቅዳሴው መሃል ላይ ሲነበብ እንደሰማችሁት ዛሬ ወንጌሉ በወይን ፍሬ ዙሪያ የሚያጠነጥን ስለ ወይን ዘለላ የሚያነሳ፣ አንድ መልካም የወይን አትክልተኛ የወይን ባለቤት ወይን ተክሎ ለወይኑ የሚያስፈልገውን እያንዳንዱን ነገር ከአጥር እስከ ውሃ ማጠጫ ጉድጓድ አዘጋጅቶ ለሰራተኞች ለሎሌዎች ሰጥቶ አስረክቦ አደራ ብሎ ወደ ሩቅ ሀገር እንደሄደ ነው ወንጌሉ የነገረን። ከሩቅ ሀገር ሆኖ ከተወሰኑ ወራትና ዓመታት በኋላ የተከልኩት ወይን ያስረከብኩት ወይን አደራ የሰጠኋቸው ሰራተኞችና አገልጋዮች ለፍሬ አብቅተውት እንደሆነ ፍሬ አፍርቶ እንደሆነ እስቲ ከፍሬው ላኩልኝ ፍሬውን ይውልኝ፣ ብሎ ጎብኚ ይልካል። ወይም ደግሞ ተመልካች ወይም ኦዲተር ማለት ነው በእኛ ዘመን። መጀመሪያ የተላከውንም ቀጥቅጠው ደብድበው፣ ሁለተኛ የተላከውንም እንዲሁ አድርገውበት፣ ሦስተኛ የተላከውን ልዩ የሆነ ቅጣት ቀጡት። ይሄማ የወይኑ ባለቤት ልጅ ነው፣ ወራሽ ነው። ይሄ የሚቀጣን ነው፣ የማያልፈን ነው። እዚህ ላይ ቅጣታችንን ማጠንከር አለብን ብለው ቀጥቅጠው ሰቅለው ገለው ገለው ብቻ ዝም አላሉም፣ ከከተማቸው ውጪ አውጥተው እንደቀበሩት ወንጌሉ ይነግረናል። ወገኖቼ፣ ይሄ ሰሙ ነው፣ ወርቁ ደግሞ ሌላ ነው። በቤተ ክርስቲያናችን አስተምህሮ የወይኑ ባለቤት መድኃኔ ዓለም ነው። የሁላችን አስገኝ፣ የሁላችን ሰሪ፣ የሁላችን ባለቤት በፀሐይ አብስሎ በነፋስ ለይቶ የሚመግበን ውሃውን አርግቶ ለምስጋና ያቆመን መድኃኔ ዓለም ነው። የተላኩት ደግሞ አበው አባቶቻችን፣ አበይት ነቢያት፣ ደቂቀ ነቢያት ናቸው። ሦስተኛ የተላከው እስቲ ልጄን የድንግል ማርያምን ሥጋ ልብሼ ለአዳም በገባውት ቃል መሰረት የወደቀውን ዓለም የማነሳበት የጠላውትን የተጣላውትን ዓለም በአዳም ኃጢአት ምክንያት ከኔ የራቀውን ምስጋናቸው መሥዋዕታቸው ሁሉ ከደመና በታች የሆነበትን ታሪክ ቀያሪውን ልጄን እስቲ ያፍሩት እንደሆነ ይታዘዙት እንደሆነ ያገለግሉት እንደሆነ ቃሉን ይሰሙት እንደሆነ ብሎ አንደኛ ልጁን ከድንግል ማርያም የተወለደውን ላከው። እሱንም እንዲሁ እኛ እናውቅህም፣ አንወድህም፣ አንከተልህም፣ ቃልህንም አንሰማም ብለው ክፉዎች አይሁድ በዘመኑ የነበሩ እግዚአብሔርን የረሱ እግዚአብሔርን የካዱ በእግዚአብሔር የማያምኑ እሱንም እንዲሁ ከከተማቸው ውጪ ማለት ከልባቸው ውጪ ያወጡት። አንታዘዝም አሉት። ለመከራ መስቀል ተላልፎ እንዲሰጥ ኢሳይያስ እንደተናገረው ወደ ቀራንዮ አወጡት። የኔንና የእናንተ ንዳ በደል የ5500 ዘመን ሰቆቃ መከራ ችግር ሁሉ ተሸክሞ እዛ ላይ ቆመ። ነፍሱን ስለኛ ሰጠ። ስለዚች ዓለም ሰጠ። ስለ ጨለማው ዓለም ሰጠ። ዓለምን ለማብራት ማለት ነው። ከከተማቸውም አውጥተው ቀበሩት፣ ከልባቸው አውጥተው ጠሉት ማለት ነው። ጠሉት። ምን ምን ለማለት ምን ለማድረግ ምን ስለ ተባሉ ነው ይህንን ሁሉ ያደረጉት? ፍሬ አፍርቶ እንደሆነ ሪፖርተር ሆኖ የሄዱትን ጠያቂዎችን መምህራንን አበው አባቶቻችንን ፍሬ አፍርታችሁ እንደሆነ ፍሬያችሁ በእግዚአብሔር ዘንድ እንዲገለጥ እግዚአብሔር እንዲመረምረው እግዚአብሔር እንዲመዝነው ብለው ጥያቄ በማቅረባቸው ነው። ነቢያቱም የነቢያቱም ባለቤት እግዚአብሔርም ከልባቸው ወጥተው እንዲሞት ፈጣሪ እንዲሰቀል ፈጣሪ ከከተማቸው ከልባቸው እንዲወጣ የተደረገው ፍሬ ስለተጠየቁ ነው። እግዚአብሔር ዛሬም ፍሬ ይጠይቀናል። ፍሬ አፍርታችኋል ወይ የሐመረ ወርቅ ልጆች ፍሬ አላቸው ወይ ፍሬ አፍርተዋል ወይ የክርስትና ፍሬ የቅድስና ፍሬ የሃይማኖት ፍሬ የፍቅር ፍሬ የመታዘዝ ፍሬ አባቶችን ዝቅ ብሎ የመታዘዝ ፍሬ የአባቶችን ቃል መስማት መስማት ብቻ አይደለም በሰሙት በመኖር በሰሙት በህይወት ለመኖር ለመተግበር ፍሬ አፍርተው እንደሆነ ይጠይቃል የሐመረ ወርቅን ልጆች ፍሬ ዘመኑም የፍሬ ወቅት ነው። የአበባ ወቅት ነው። ድንግል ማርያም የምትገለጥበት ወቅት፣ የምትመሰገንበት ወቅት፣ ሌሊት በማህሌት ሊቃውንቱ ምድራውያን መላእክት ሰማያውያን መላእክት መስለው በምድር የሚገለጡ የሚታዩ ደቂቀ ቅዱስ ያሬድ የሊቃውንቱ ልጆች የሊቃውንቱ አገልጋዮች እነሱ እሱን መስለው ያመሰግናሉና የፍሬ ወቅትም ነው። ገበሬ ክረምቱን ሁሉ መከራ ያየበት ከጭቃው ጋር የታገለበት ከላይ ዶፉን የታገሰበትን ፍሬውን የሚያይበት ወቅት ነው ወገኖቼ። አንዳንዱ እጽዋት አናታቸው ላይ ያፈራሉ። አንዳንዱ ወዴት ያፈራል? አናቱ ላይ ያፈራል። አናት ላይ የሚያፈሩትን እጽዋት ታውቋቸዋላችሁ አደለ? መቼም ብዙዎቻችን የገጠር ልጆች ነን፣ የገበሬ ልጆች ነን፣ የአርሶ አደር ልጆች ነን። ታውቃላችሁ። የአንዳንዱ ፍሬ ወደ ላይ ነው። ያንዳንዱ በጎን ነው፣ ወይኑን ጨምሮ በጎን ነው። ያንዳንዱ ወደ ታች ነው፣ መሬት ውስጥ ነው፣ አይታይም። እውነት ነው። ይሄንን ፍሬ በግልጥ ከተዋሕዶ እግዚአብሔር ይፈልጋል። ከኢትዮጵያውያን ይሄንን ፍሬ ይፈልጋል፣ የፍቅር ፍሬ የመግባባት ፍሬ አብሮ የመኖር ፍሬን እግዚአብሔር ከሁላችንም ይፈልጋል። የአንዳንዱ ከላይ ነው። እውነት ነው። ያ አራያ የሚሆን ፍሬ ወደ እግዚአብሔር የሚያድግ ፍሬ ከፍ የሚያደርግ ፍሬ፣ ወደ ክንፈ ረድኤት ወደ ክንፍ የሚያበቃ ፍሬን የሚያፈሩ አሉ። አንዳንዶቹ ደግሞ ወደ ጎን የሚያፈሩ አሉ። ወደ ጎን ወደ ብሔር ብሔረሰብ ወደ መተቃቀፍ ወደ መከባበር ወደ መቻቻል አብሮ ወደ ማደግ የሚሄዱ አሉ። በተለይ ይሄ ፍሬ ያስፈልጋል ለሀገሬ፣ ለኢትዮጵያ፣ አሁን ላለነው ወጣቶች ጎን ላይ የሚፈራው ፍሬ ያስፈልገናል። አብሮ መኖር አቅቶናል፣ መከባበር አቅቶናል፣ መቻቻል አቅቶናል። በዚህን ዘመን ያስፈልጋል ወገኖች። ኢትዮጵያ እንኳን እንደ ኢትዮጵያ አይደለም አፍሪካ ተስፋ የሚያደርጋት ሀገር ነች። ወደ ጎን ፍሬ የሚያፈራ ሰው ማንነት መልካም ነው። ማንነት መነሻችን ነው። ማንነት መነሻ ነው። በማንነት ሁላችንም አንሸማቀቅም። የመረጥነው ገዝተን የለበስነው ወይም ደግሞ ሰዎች የሰጡን አይደለም። ማንነት ከላይ ከሰማይ የተሰጠን ነው። ማንነታችን እንዳለ ሆኖ ኢትዮጵያዊነታችን መጉላት አለበት። ኢትዮጵያዊነታችን ከፍ ማለት አለበት። ወደ ጎን ከብሔር ብሔረ ሰቦቻችን ጋር ለሱ ብቻ አይደለም። ዛሬ ለኢትዮጵያ ወጣት ኢትዮጵያ እንሰዋለች ኢትዮጵያ ጠባዋለች። እኔ ኩሩ አፍሪካዊ ነኝ ማለት መጀመር አለበት። እኔ ኩሩ አፍሪካዊ ነኝ፣ ሀብት ላይ ተቀምጬ ወርቅ ላይ ተቀምጬ ዓለምን መምራት ዓለምን መመገብ የሚችል የተጨማለቀ ሀብት ንብረት ላይ ተቀምጦ የሚባላ የአፍሪካ ወጣት ብቻ ነው። ብቸኛ ዓለም ላይ የተረገመ ይመስል የተለየ ይመስል ያልተጸለየለት ይመስል የሚጸልይለት የሚባርከው አባት የሌለው ይመስል በረከት ላይ ቁጭ ብሎ ራሱን የሚረግም ወጣት ቢኖር አፍሪካዊ ነው። ኩሩ አፍሪካዊ ነኝ ማለት ያስፈልጋል ወገኖቼ። አስተሳሰባችን ከፍ ማለት አለበት፣ መላቅ አለበት። ከቤተሰብ ይጀምር፣ ከራስ ይጀምር፣ ከማንነት ይጀምር፣ ከክልል ይጀምር፣ ከኢትዮጵያ ይጀምር፣ ወደ አፍሪካ ይደግ፣ ወደ አፍሪካ ይደግ። እኛ እኮ የአፍሪካ ተስፋ ነን። ዝም ብሎ የአፍሪካ ዋና ከተማ፣ የአፍሪካ እመቤት፣ የአፍሪካ እናት ስንዱ ምን ዋጋ አለው ካልሰራንበት በዛ ልክ ካልተለወጥም በዛ ልክ አስተሳሰባችን ከፍ ካላለ አሁንም በመንደር ቁጭ ብለን በመንደር ተከልለን በመንደር ታጥረን እንዴት ነው ስለ አፍሪካ የምናወራው ስለ ኢትዮጵያም ለማውራት ይተናነቀዋል አንዳንዱ ከፍ በሉ ከኢትዮጵያም ልቃችሁ ኩሩ አፍሪካዊ ነኝ በሉ ኩሩ አፍሪካዊ ነኝ አፍሪካ ከኔ የምትጠብቀው ነገር አለ በሉ ያኔ ፍሬው ወደ ጎን ያድጋል፣ ወደ ጎን ይለጠጣል። ከጎን የሚወጣው ፍሬ፣ ወደ ላይ የሚያፈራው ፍሬ ይኸው በሐመረ ወርቅ ተገልጧል። ይሄ የሚታይ ፍሬ ነው። ምናልባት ቅድም መድረክ ላይ ስትመሰገኑ ስማችሁ ሲጠራ የነበራችሁ አባቶች ለውዳሴ ከንቱ አያደርግባችሁም። ውዳሴ ከንቱም እንዳትሉ አይደለም። ፍሬ በሶስት መንገድ ነው እንደነገርኳችሁ። ወደ ላይ የሚያፈራ ዛፍ ያስፈልጋል ወደ ላይ የሚታይ ስራ፣ የጽድቅ ስራ፣ የክርስትና ስራ፣ የሃይማኖት ስራ የሚሰሩ ደጋግ ቅን ልቦች ያስፈልጋሉ። ቅድም እንደ ተጠሩቱ ለውዳሴ ከንቱ አይደለም። ሌላውን ለማስተማር፣ ሌላውን ለመቀስቀስ ወደ ላይ ማፍራት አለባችሁ። እያፈራችሁ ነው። በዚህ እንደነቃለን። እግዚአብሔር በሚያውቀው የደብሩን አስተዳዳሪ፣ ሰበካ ጉባኤውን፣ ሕንጻ ሰሪ ኮሚቴዎችን፣ የቢሮ ሰራተኞችን በዚህ አጋጣሚ ሳላደንቅ ሳላመሰግን አላልፍም። በሀገረ ስብከታችን ስም አመስግኗቸው እናንተ ያስፈልጋል። ሌላው ወዴት ነው? ወደ ታች የሚያድግ ነው። ወደ ታች የሚያድገውም ያስፈልጋል ታች ጥልቁን ተገንዝቦ ጥልቁን አይቶ ወደ ላይ የሚያድግ ፍሬ ካላፈራን ወደ ጎን የሚሰፋ ፍሬ ካላፈራን ወደ ታች ምን ጉድ እንዳለ እግዚአብሔር ምን እንዳዘጋጀልን የቅጣቱን ቦታ ርስት እያዩ እየተመለከቱ ማፍራት ያስፈልጋል። በስውር መስራትም ያስፈልጋል። በስውር ማገዝም ያስፈልጋል። ሙዳይ መጽዋቱ አፋ ውቶ ቢናገር አደባባይ የማይወጡ ሰው የማያውቃቸው ድንግል ማርያም የምታውቃቸው ፋይላፋት ምእመናን አሉ። እነሱ ወደ ታች ፍሬያቸው ያለው ነው። ስለዚህ አንዳንዶችም ደግሞ በዛው ልክ የጋን መብራቶች አሉ ወደ ታች ያደጉ። ስለዚህ ፍሬ አላፈራችሁምና እንዳይለን እኛም ደግሞ ፍሬ ሲጠፋብን ፍሬ ሳይገኝብን ሲቀር ለጥላቻ እንዳንነሳሳ ነቢያቱ ላይ ዛሬ ያሉት ካህናት ላይ ዛሬ ያሉት ሊቃውንት ላይ ዛሬ ያሉት አገልጋዮች ላይ እንዳንነሳሳ እግዚአብሔር በፍሬ ዘመናችንን ሁሉ ይከልልልን። ከልባቸው አውጥተው ከከተማ ውጭ ይቀበሩት።